ይስጥልን ውድ ሲዳማ ኒውስ አድማጮቻችን፣ ሰሞኑን ስለደረሰባት በደልና የሥራ አሰሩ ጥሪን በእንባዋ በመታጀብ በሚዲያ አጋራችሁ አርቲስት ኢትዮጵያ በቀለችን በተመለከተና በሲዳማ ክልል ውስጥ በኪነ ጥበቡ ዘርፍ ተሰሚነትን አጥተው ሕይወታቸውን ጭምር ስላጡት ተወዳጅ ድምፃውያን ጣቢያችን ሰፋ ያለ ዳሰሳም አድርጓል። አብራችን ቆዩ።

አርቲስት ተሾመ ዋሴ በሲዳማ ሙዚቃ ውስጥ በርካቶች የሚያስታውሱት እነ ቤዳ ኮያን የመሳሰሉ ተወዳጅ ዘፈኖች ለሰፊ ሕዝብ ጆሮ ያስደመጠ ሲዳማ ዞን በነበረበት ወቅት ሙስናና ውሸትን ጽድቅ፣ መጠጥና ዘፈንን አጥያት በሚያደርጉ አመራሮች ከወሊባ ባንድ የተባረረ ቤት ተከራይቶ የሚኖርበትን ብር እንኳን በማጣት የበርካቶችን ኪስ የተማጸነ በአርቲስት አብዲ ጀማል አስተባባሪነት የአልበሙም የህመሙን ጊዜ በወጣቱ ባለሀብት ሻሸመ ዱከሌ ሙሉ ወጪው የተሸፈነለት ስለ ሰፊ ሕዝብ አንጎራጉሮ በጊዜው በሲዳማ ዞን ባል ቱሪዝም ፊት ያልተሰጠው በገዛ ፈቃደኝነት በነሻሸመ ዱከላ ሉ አልበሙ የተሰራ ከአልበሙ በኋላ ደግሞ ከወሊማ ባንድ እንዲባረር አድርጎ በወር ከሚያገኘው ስድስት መቶ ብር እጁንም አርቀው በአሳዛኝ ሁኔታ ህይወቱ ያለፈና የሲዳማ አርቲስቶች ኑሯቸውም ሞታቸው አሳዛኝ እንዲሆን ያደረገ ተወዳጅ የሲዳማ ክልል አርቲስትም ነው። አርቲስት ዮሐንስ በቀለ ቶኪቻው አለም አቀፋዊ ድምፃዊ በሀገር አቀፍ ደረጃ ተወዳጅነትን ያተረፈ አይዲ ጨምበላላ ሲል በግርማ ሞገሳዊ ድምጹ ህዝባዊ በዓሉን በሙዚቃ ለዓለም ያደረሰ ባንኩን ታንኩን በእጃቸው በያዙ ጊዜ ገዢ ባደረጋቸው አመራሮች የዘፈነው ዘፈን በትውልድ ከተማው እንዳይከፈት የተደረገ በአፊኒ ፊልም ማጀባያ ሙዚቃ ሀገር አቋርጦ ለመጡ አርቲስቶች ቼክን እንደ ተቀራመቱት የቀበሌ ቤቶች ሲያድሉ ለአርቲስት ቶኪቻው 50 ሺህ ብር በመስጠት ሞራሉን የመቱት አርቲስቱ በክልሉ አመራሮች የኪነ ጥበብ አያያዝ ዙሪያ በብዙ ከተጎዱና ሞራላቸውም ከተነካ ተወዳጅ አርቲስቶች መካከልም አንዱ ነው።

አርቲስት አብዲ ጀማል ይህ ስም በዘመናዊ የሲዳማ ሙዚቃ ውስጥ ጎልቶ የሚሰማ ዋሊቃ ኢንፎሲል ለሰፊ ሕዝብ ዘፍኖ ባሎ ባሎ ብሎ ከሙዚቃው ለቆ እንዲወጣ የተደረገ ሲዳማ ውስጥ በሙዚቃ ክሊፕ ወደር ያልተገኘለት ክሊፕም እንደ ስራው አጥርቶና አጣርቶ የሚሰራ በአርቲስቶች በፖለቲከኞችና በጋዜጠኞች የተነሳውን ተቃውሞም ተከትሎ አጉሪና አፊራኖ ኬሬ የተሰኙ አጥንት ሰባሪና ትግል አቀጣጣይ ሙዚቃዎችን ለሰፊ ሕዝብ ያደረሰ በክልሉ ባህልና ቱሪዝም ቢሮ በመገፋቱ ከሚወደው የሙዚቃ ዓለም በሞራልም በስነ ልቦናም ቅስቡ ተሰባብሮ ከሙዚቃው ዓለም የራቀ ሌላኛው ተወዳጅ የሲዳማ ክልል አርቲስትም ነው።

አርቲስት ኢትዮጵያ በቀለች ይህ ስም በሲዳማ ምድር ውስጥ በትግልም በዘፈንም የሚጠራ ከዘፈነችለት ህዝብ በላይ ህይወቷን ሰውታ የሚታይ ትግል ያደረገች ጊዜ እየጠበቁ ከሚጮው አሞራዎች ይልቅ በአስፈሪው ጊዜያት ብቻዋን ለህዝቧ ተሟገተች። አምስት ወራትን ያለምንም ጠያቂ ከተለያዩ ኢሰብአዊ ድርጊቶች ጋር በእስር የማቀቀች ከእስር ከተፈታች በኋላ ኮንሰርቶችን እንዳትሰራ ጫና የተደረገባት ህጻናት ልጆቿንና ባሏን ትታ ለህዝብ በመታገል ህዝበኝነቷን ያረጋገጠች እንደ ሻማ በርተው እንደ ኩራዝ የጠፉ የቀድሞ ሴት ጅቶችን አስንቃ አስነቃ ብቻዋን እንደ ሰራዊት የታገለች። ሰሞኑን ደግሞ በይፋዊ የቲክቶክ አካውንቷ የስራ አሰሩኝ ጥሪ ማቅረቧን ሰፊ ውዝብ እንደ የሚያውቅ ትላንት ምሽትም በቀድሞ የጄቱ እና በግፍ ከስልጣን እርከኑ እንዲባረር በተደረገው በአቶ ሳሙኤል በላይና ቲክቶክ አካውንት ላይ ፕሮግራም የገቢ ማሰባሰቢያ እንደነበርና ለጀግናዋ ለጀግነዋ ታጋይ አርቲስት ኢትዮጵያ በቀለች አሁንም ከዚህ በላይ መረዳት ይገባታል ሲል ጣቢያችን በመረዳቱ በኢትዮጵያ ንግድ ባንክ ሂሳብ ቁጥር 172761508 ኢትዮጵያ ከተማ በሚል ስም የቻላችሁትን ድጋፍ እንድታደርጉና ትናንት ለሰፊ ለሰፊውዝ በችግሩ ላይ ቆማ ችግሩን ላሰማች ለታጋይ አርቲስትም ሰፊውዝ በችግሯ ላይ ይድረስላት ሲል ጣቢያችን ለመለይ ሲዳማዝብ ጥሪ ያቀረበ በቀጣይ ዘገባዎች በሲዳማ ኪነጥበብ ውስጥ ተደማጭነትን አተው ባአንድም ተባረው በህመምና በችግር ላይ የሚገኙትን አርቲስቶች ጣቢያችን ለሰፊው ህዝብ እንደሚያቀርብም ለመግለጽም ይወዳል። ሼር፣ ኮፒ ሊንክና ሪፖስት ማድረጎን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ።